ለቀኝት ያው እንግዲህ አንድ ሳምንት እድሜ ተጨማሪ ሰጠን። ክብር ምስጋና ለእሱ ይሁን። እግዚአብሔር እናመስግነን እንጀምር። እናመሰግናለን። ዛሬም ደስ የሚል ተመልካች መጥቷል። ስለመጣችሁ እጅግ እናመሰግናለን። እንኳን ደህና መጣችሁ። ሰላም። ሁሉ ነገር ቆንጆ በያላችሁበት፣ ጥሩ ጊዜ ነው የምንመኘው። አሁን በደንብ ክረምት የገባ ይመስላል። ለክረምቱ እንደገና እስኪ አቀባበል እናድርግለት። እንኳን ደህና መጣ። አሁን ወዳጃችን የሚሆነው በቆሎ ነው። በጣም በሚገርም ሁኔታ እንግዲህ በቆሎ ወደ ከተማችን መታለች፣ አቀባበልም ተደርጎላታል። በቆሎ እንዴት ነው ክረምቱ ታዲያ? በያለንበት ሆነን እንግዲህ ይህንን ክረምት በሰላም እንዲያሳልፈን እንመኛለን። አዎ በሰላም ገብታል። በሰላም ከዛ ውጭ እንግዲህ ባሳለፍነው ሳምንት ምን ተከሰተ? አጭሩ ጭውውት አለን። እሱን አይተን ፈታ ብለን እንመለሳለን። በያላችሁበት ከሰይፉ ኦን ኢቢኤስ ጋር መልካም ቆይታ

ጭውውቱን የጋበዝኳቸው ለምክንያት አይደለም። በዚህ ጭውውት ላይ እያቿት መቅዲ በቲክቶክ ታቋታላችሁ። ከማሄ ጋር ሆነው አዲስ ፊልማቸውን ለማስተዋወቅ እዚህ ነው ያሉት። ለእነ መቅዲ ቁጥር በዚህ የመዝናኛ ዝግጅት ላይ ሳቅ ጨዋታ ብቻ አይደለም። የፅድቅ መንገድ ላይ የቆሙ የተለያዩ ወገኖች አሉ። እነሱም አግዙን ታመናል አልጋይዘናል ይላሉ። የእነሱን መልእክት ደግሞ አይተን እንመለስ። ሰላም ውድ ኢትዮጵያውያን፣ እዚህ ምስሉ ላይ የምታዩት ታናሽ እህታችን ህሊና ሲሳይ ትባላለች። የዩኒቨርስቲ ትምህርቷን ጨርሳ ወደ ስራ አለም ለመቀላቀል ስትል ሁለቱም ኩላሊቶቿ ስራ እንዳቆሙ በሐኪም ተነገራት። እህታችን ጤንነቷ እንዲመለስ ወደ ውጭ አገር ሄዳ የኩላሊት ንቅለ ተከላ ማካሄድ ግድ ሆኖባታል። ይህ እውን እንዲሆን ቤተሰብ ጠንክሮ የሚችለውን በማድረግ ላይ ይገኛል። እርሶም የአቅሞን ያህል ቢያግዙን ህልማችን እውን ይሆናል። ችሮታውን በኢትዮጵያ ንግድ ባንክ ሚካኤል ሲሳይ ብለው 1045954837 ላይ ቢልኩ ይደርሰናል። ምስጋናችን ከልብ ነው። ዚ ከህጻንነታ ጀምራ የማት ነበረ ። አሁን ሁለት ጊዜ ኦፕራሲዮን ሆናለች። አሁን እንደገና ደግሞ በድጋሚ ሁለት ጊዜ ኦፕራሲዮን ብትሆን ትደርጋለች። እና አሁን ገና ቀጠሮ ላይ ነች፣ እየተጠባበቀች ነው። እባካችሁ ል እንድታሳክሙልኝ ስል በትህትና ጠይቃለው። ስምንት ዓመቷ ነው። ከስድስት ዓመት በፊት የተደረገችው። አሁን እንደገና ደግሞ ብረት ምናምን ይገባላታል ይገባላታል እያሉ ነው። ሰውነቷ እያለቀ ነው። እባካችሁ እርዱኝ፣ ኢትዮጵያ ህዝብ ጠቅላላ ስሜ ፍሪው ሀብቴ ጉራራ እባላለሁ የኩላሊት ታማሚ ነኝ። ንቅለ ተከላ ለማድረግ አርባ ሁለት ሺህ የአሜሪካ ዶላር ተብያለሁ የሶስት ልጆች እናት ነኝ። በፈጣሪ ስም እርዱኝ። ከሀገር ውስጥም ያላቸው በውጭ ሀገርም ያላቸው ወገኖቼ ባካችሁን እርዱኝ፣ ስለ እግዚአብሔር ብላችሁ። በነገራችን ላይ የጽድቅ መንገድ ላይ ቪዲዮዎች ካሏችሁ በተከታዩ አድራሻ ው ብትልኩልን በቅደም ተከተል መሰረት ይስተናግዳል። ብዙ ደጋግ ኢትዮጵያውያኖች አሉ በመላው ዓለም፣ በሀገር ውስጥ የቻለ በገንዘብ ያልቻለ በጸሎት የታመሙ እንዲድኑ የቻሉትን ሁሉ ያደርጋሉ። ለነዚህ ደጋግ የሰይፉ ቤቤስ ተመልካቾች ምስጋና አይገባም። ያው እንግዲህ ዛሬ እንደተለመደው አሪፍ አሪፍ እንግዶች አሉ። 1159 አዲስ ፊልም ነው በጣም በጉጉት የሚጠበቅ ነው። እነማሂ እነመቅዴ ይመጣሉ። የሰይፉ ቤቤስ እንግዶች ናቸው። አቀባበል ግን እንዴት ነው አሉ ለማለት ነው ዮሐና የሴፉ ቤቤስ እንግዳ ነው። ለሲያትሉ እግር ኳስ ወደ አሜሪካን በመገኘት ለአድናቂዎች የሙዚቃ ስራውን ያቀርባል። ዮሐና የሴፉ ቤቤስ እንግዳ ነው። እዚህ አለ ዮሐና። ያው ፈገግ ማለት ነው። እንግዶች ይመጣሉ፣ ቀኘት በአንድ ዝግጁ ተመልካቹም አለ። ክረምቱን እያለን እንግዲህ እንሟሟቃለን። በያላችሁበት ጥሩ ጊዜ። ከተከታዩ መልእክት በኋላ ሰይፉ በኤቢስ ይመለሳል።